የጓደኛ መተት አለው። በቃ ሁሌ ነው የምታደሰው። የጓደኛ መተት ሁሌ ተታደሰ። የኛ በደል ብዙ ነው። እግዚአብሔር ግን በደላችን ስላልቆጠረብን እንዲሁ እንኖራለን። የዕድል መተት እንዴት አድርገን የምታበላሽ እድሌ። በድሏ እየኖርኩኝ በድሏ የምኖረው በድል እየኖርክ እኛ መልካምን መስሎን ኃጢአት እንሰራለን አናቅማ ሄዳለው ግን አትሸኘኝማ። ስድስቷ ስድስቷ አትሸኘኝማ። ለምን? እኔ ምን አውቃለሁ፣ አላቅም። እኔ መርሮኝ፣ እርት ይጀመ እኔ ከሰው ጋር ኑሮ አልተመቸኝ። እግዚአብሔር ክፉ መንፈስ አስሮት ያስቀምጠውና ከእኛ እንዲሄድ አይፈቅድም። ለምን? እንድንሰግድ እንድንበረታ ማለት ነው። ከአንድ መንፈሳዊ ጸጋ ላይ እንድንደርስ እግዚአብሔር ዝም ይላል። ብዙ ገንዘብ አለው ነገር ግን ሽጦ ወደ ክርስቶስ ለመምጣት ተቸገረ አይነት ነው። አላስገባም አትልም። መተቱ ሲመጣ ለምን ለምን? አዩ ከሚገባ አጋዥ ፈልጋለሁ። ምን አጋዥ ፈልጋለሁ? ሰራዊት ነው። አንተ እኮ አሁን ታስረህ ነው ያለው አይነት ነው እና ባልታሰር እዚህ ጋር አንተ ጋር ምን እሰራለሁ? በእሱ ቸርነት ነው። በደላችን ብዙ ነው። ጸበል ሲገቡ ብዙ ጊዜ የተመጠ ነው። በሽንት አመልጣለሁ። ሽንት ሲመጡ እዛ ሲሸኑ እወጣለሁ። እዚህ ሲመጡ ግን የለም ትላለህ። በቃ ወደ አደፍጣለሁ። እንደ ሀብታም ወይም ባለ ጸጋ ወደ መንግሥተ ሰማያት ከሚገባ በመርፌ ቀዳዳ ግመል ቢያልፍ ይቀላል ብሎ ይህንን ምሳሌ ተነገረበት። እረፍት የለኝም አልኩህ እኮ እረፍት። በቃ ምን ታረጋለች? ማታረገውን ጠይቀኝ፣ ማታረገውን ጠይቀኝ። እግሯ አያርፍ፣ እጇ አያርፍ። አይ ነቀዝ የሚባል እኮ የሚሰርቅ ምናምን የሚያታልል የሚቀማን እኮ እየነገርኩህ ነው። በቃ ለኔ ነቀዜ ናት። የዓለማዊ ነቀዝ አላልኩህም እኔ። መንፈሳዊ ነቀዜ ናት። መንፈሳዊ ነቀዝ። አዎ በቃ የዘላለም ህይወትን ኦርስ ዘንድ ፍንድን ምን ላድርግ ብለው ጠየቀው ማለት እግዚአብሔርን ነቀዝ የሚለው ስለምትሰግድ ስለምትጸልይ ስለምትቀጠቅጣው መንፈሱ እዚህ ተይዞ ይመጣል። በቃ ነቀዝ ይላታል። የሚሰግድ ሰው፣ የሚጸልይ ሰው፣ አካሄዱ ለእግዚአብሔር የሰጠ ሰው፣ እሺ ብሎ የሚታዘዝ ሰው ለአጋንንት ነቀዝ ነው። በእውነት ወንድማችን እግዚአብሔር በጸጋው ባርኮት እንግዲህ በበረከት ጎብኝቶት እኛን የሚያገለግል ወንድማችን አስራተ ገብርኤል በመካከላችን ተገኝቷል። እግዚአብሔር በቸርነቱ በምህረቱ ብዙ ስራን ይሰራል ብለን አብነናል ማለት ነው። እርሱም ደግሞ ይሰራል፣ እግዚአብሔር በሰዎች ላይ አድሮ የሚሰራውን ይሰራልና።

የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የእመቤታችን ቅድስት ድንግል ማርያም ተጣጣኝነት በሁላችን ይደርብን። ስናውቅ በድፍረት አናውቅ በስህተት የሰራነው ኃጢአት እግዚአብሔር ይፍታ። አሁን የምንሄደው ወደ መምህራችን አስራተ ገብርኤል የፈውስ ጊዜ ይሆናል። ወደ መምህራችን መተት አለሁ። በቃ ሁሌ ነው የምታደሰው። የጓደኛ መተት ሁሉ ትታደሳለ። ሌላ አይነ ጥላ ነው ያለው። አይነ ጥላ አይነ ጥላ አሎ። ምን እያረካት ማለት ነው? አልፈልግም። ምን ችግር አለ ብታገባበት? በቃ ቀናለሁ፣ ቀናለሁ። አትፈልግም አንተ ግን? አዎ ታውኔ ድል መተቷ ቀናለሁ።

ብቻ ነው የምትቆየው? ነብይ ብሸኛ ደስ ይለኛል። ዛሬውኑ አይነትራ ሄዳለሁ ግን አንዴ አትሸኘኝማ። ስድስቷ ስድስቷት አትሸኘኝማ። ለምን እኔ ምን አቃለሁ። እኔ እና ታዲያ ማን ለምን ይመስላል? ምን አቃለሁ። እንግዲህ አንዳንዶቻችን ለምን እንደተያዝነው አልገባንም። እግዚአብሔር ክፉ መንፈስ አስሮት ያስቀምጠውና ከእኛ እንዲሄድ አይፈቅድም። ለምን እንድንሰግድ እንድንበረታ፣ ማለት ከአንድ መንፈሳዊ ጸጋ ላይ እንድንደርስ እግዚአብሔር ዝም ይላል። ለእኛ ደግሞ ለምን ተያዝን፣ ለምን ትራራጣን፣ ለምን ስራ በረከት አጣን ብለን እንጨነቃለን። ያልገባን ነገር አለ። እስኪስተካከል ድረስ ክፉ መንፈስ ታስሮ ይቀመጣል። እንዲህ አይነት አጋጣሚ ደግሞ አለ እና መዋማናቸው ትፈልጉት የኔ ቁጣተን ጨርሻለሁ። አንተ እኔ የምት አሁን በል እ የ8 ሰው መተት ነው የነበረው። እሺ፣ አይነ ጥላ ሰማያት ቅዱሳን ተፈረድብኝ። እሺ፣ እጠቅላለሁ። ስንት ናችሁ? እሺ፣ በቃ የእድል መተት አለው። እሺ፣ አይነ ጥላ አለው። አይነ ጥላ አላስገባም አትልም መተቱ ሲመጣ ለምን ለምን አይ ከሚገባ አጋዥ ፈልጋለሁ። አጋዥ ምን ያደረግህ? አጋዥ ፈልጋለሁ። ሰራዊት ነው። አንተ እኮ ያው ታስረን ያለው አይነጥላው እና፣ ባልታሰር እዚህ አንተ ጋር ምን እሰራለሁ? እሺ

ተቃጠር ብላችሁ የምታመጡት ከሆነ ይገባል፣ አለበለዚያ እዚህ ሲመጣ ይደበቃል። ጸበል ሲገባ ይደበቃል፣ በቀላሉ አያዝም። ስለዚህ መንፈሱ የሚያዝበትን መንፈሳዊ ቁመና ያስፈልጋችኋል። መስገድ። ያዳም ዘር አይሰማም። አትልክም፣ አይሰማም ያዳም ዘር። ኧረ እባክህ ትፍረድ፣ ትፍረድ። እንደነዚህች አይነት ነቀዝ ነው እንጂ አይሰማም ያዳም ዘር። እየሰማችሁ አይደል እንዴ? እየሰማችሁ ነው? እርግጠኛ ናችሁ? እስቲ የምትሰሙው ልል ጭብጨባ እስቲ አይው፣ እየሰሙኩ እዚህ ሌላ እዛ ሌላ ነው ባክቶ የት ሌላ? እዚህ ሌላ ነው፣ እዛ ሌላ ነው። ታቃሉ ግን ለምታስለፈልፈኛ የት ነው? እዛ ሌላ ማለት ልክ ነው አዳም ዘር ሲወጣ ሲሆን ውጪ ታዲያ አይነት ነቀዙ ነው። እንግዲህ አንድ ሁለት ይሆናል። ነቀዝ አልኩህ እኮ። ነቀዝ ያልካት ለምንድን ነው እኮ? ነቀዝ እኮ ገድያት ነበር። አይደለም ነቀዝ እንዴት ምን ደምታኝ መሆኑ ነው ታኔ እየተቀኘ ነው። ተመችቶኝ ነው አልተመቸው። ቢመቸው ኖሮ እዚህ አይንበረከክም። ነቀዝ የሚለው ስለምትሰግድ፣ ስለምትጸልይ፣ ስለምትቀጠቅጠው መንፈሱ እዚህ ተይዞ ይመጣል። በቃ ነቀዝ ይላታል። የሚሰግድ ሰው፣ የሚጸልይ ሰው፣ አካሄዱ ለእግዚአብሔር የሰጠ ሰው፣ እሺ ብሎ የሚታዘዝ ሰው ለአጋንንት ነቀዝ ነው። ነቀዝ ነው። ምክንያቱም ነቀዝ እንዴት ነው ባህሪው ታቁት የለ እንዴት ተቀቁ አልገባኝ። ምስ እንደ ትንሽ እንትን አርግልኝ ምንድን ምን ምን እንትን በቃ አይ ነቀዝ ረፍት የለኝም ማልኩ በቃ ማታረጋውን ጠይቀኝ፣ ማታረጋውን ጠይቀኝ። ነቀዝ የሚባል እኮ የሚሰርቅ ምናምን የሚያታልል የሚቀማን አየ ነገርኩህ ነው የዓለማዊ ነቀዝ አላልኩሁም። እኔ በእውነት ወንድማችን እግዚአብሔር በጸጋው ባርኮት እንግዲህ በበረከት ጎብኝቶት እኛን የሚያገለግል ወንድማችን አስራተ ገብርኤል በመካከላችን ተገኝቷል። እግዚአብሔር በቸርነቱ በምህረቱ ብዙ ስራን ይሰራል ብለን አብነናል ማለት ነው። እርሱም ደግሞ ይሰራል። እግዚአብሔር በሰዎች ላይ አድሮ የሚሰራውን ይሰራል። እና ትንሽ ለተወሰነ ደቂቃ የሆነ መልእክት የማስተላለፍበት መጽሐፍ ቅዱሳዊ ቃል ላነሳ ፈልጋለሁ። በዚህ በመዝሙረ ዳዊት ምዕራፍ 31 ቁጥር እዚሁ አንድ ላይ ስትመለከቱ ዘይወለቆ ሎቱ እግዚአብሔር ኃጢአቱ እግዚአብሔር በደሉን ያልቆጠረበት ሰው ምስጉን ነው ይላል በደሉ ያልተቆጠረበት እሱ ምንድን ነው እንግዲህ ነቢየ እግዚአብሔር ዳዊት ኃጢአታቸው የተተወላቸው ነው የሚለው ኃጢአታቸው የተተወላቸው በደላቸው አበሳቸው ይቅር የተባለላቸው እነሱ ምንድኖች ናቸው ብፁዓን ናቸው ብፁዓን ናቸው። ኃጢአታቸው ይቅር የተባለላቸው በእውነት በደላቸው የተተወላቸው እነርሱ ምንድን ናቸው? ምስጉን ናቸው ወይም ብፁዓን ናቸው። በደላቸው የተወገደላቸው ንስሓ ገብተው ጾመው ጸልየው እግዚአብሔር ጋር ቀርበው ኃጢአታቸው የተወገደላቸው ኃጢአታቸው የተሰረየላቸው እነርሱ ምንድን ናቸው? ምስጉኖች ናቸው። በእውነት እኛ በደለኞች ነን፣ አደለ መይመራን ከዚህ ውስጥ እስኪ ያልበደለ ሰው አለ? ያልበደለ የሚገርመው ነገር ሰው በደል የሌለበት በደል የሌለበት ሰው የለም። በአንድም በሌላ እግዚአብሔርን እንበድላለን። በአንድም በሌላ ግን በደላችን ያልቆነጠረብን፣ ስሙ የተመሰገነ ይሁን አምላካችን። እልብላሽ እግዚአብሔርን አመስግኑት። እኛ ኩ እየተናገርን መልካም መስሎን እየተናገርን እግዚአብሔርን እንበድላለን፣ ሰዎችን እናስከፋለን፣ ሰዎችን እናሳድዳለን፣ ሰዎችን ወደ ኃጢአት መንገድ እንዲሄዱ እናደርጋለን። ስለዚህ ምን ስለመሰለን መሰላችሁ? መልካም እየተናገርን መልካም እያረግን እየመሰለን ማለት ነው። በዛ ላይ ደግሞ እኛ ግን ሳናውቀው፣ እርሱ ግን ኃጢአታችንን ይተውልናል፣ ኃጢአታችንን እንሆ ይሰረይልናል። በደላችንን እግዚአብሔር አልቆጠረብንም። የእኛ በደል ብዙ ነው። እግዚአብሔር ግን በደላችን ስላልቆጠረብን እንዲሁ እንኖራለን። እግዚአብሔር መልካም ስለሆነ እኛ በኃጢአት በንኖር እንኳ በደለኞች በንሆንም እንኳ እግዚአብሔር ግን ያኖረናል። ስሙ የተመሰገነ ይሁን። አመስግኑት በእውነት። ምክንያቱ ምን መሰላችሁ? እኛ በደላችንን ግን አንዳንድ ጊዜ እናውቀዋለን። የበድል ነው እናውቀዋለን። በድለናል እኮ ብለን ንስሓ እንገባለን አንዳንድ ጊዜ አንዳንድ ጊዜ ደግሞ እንዳልበደል ንጹህ እንደሆነ እንኖራለን። ግን የሰው ልጅ በአንድም በሌላ በደለኛ ነው፣ ኃጢአተኛ ነው። ነገር ግን ኃጢአቱን ደግሞ ማስወገድም ይችላል የሰው ልጅ። አዎ አምላካችን እኮ እንኳን እኛን የሰቀሉትን በድንጋይ እየወረወሩ የሚመቱትን አባት ሆይ ይቅርበላቸው አይደለ ያለው የኛ ጌታ ይቅር በላችሁ። እኛ ግን በድለን አጥፍተን መድኃኔ ዓለም ሆይ አባታችን ሆይ በደላችን ብዙ ነው፣ ኃጢአታችን ብዙ ነው። የምንሰራው ኃጢአት ቀን በቀን ሁልጊዜ ብዙ ነው። ነገር ግን አንተ መሐሪና ይቅር ባይንህና ይቅር በለን ብንለው ምን ይለናል? ይቅር ይለናል። አይለንም እንዴ? ይለናል። መድኃኔ ዓለም ብሎን ነው የምንኖረው። በእርሱ ቸርነት ነው የምንኖረው። እኛ በደላችን ብዙ ነው። እኛ እንደምንናገረው እንደቆም ነው አይደለም እየበላን እየጠጣን የምንኖሩ በራሳችን ጥረት አይደለም። የቆምነውም የራሳችን ጥረት የራሳችን ጽርቃ ኑሮን አይደለም። በኃጢአት ነው የምንኖረው። ኃጢአትን ይቅር የሚል በደልን የሚደመስስ የሚያጠፋ ማነው? ነው ያው እግዚአብሔር ነው። ግን ኃጢአታችንን ግን ያልቆጠረብን ሰዎች በእውነት ኃጢአታቸው ያልተቆጠረባቸው ሰዎች አሉ። ኃጢአታቸው ሰርተው እግዚአብሔር ይቅር ያላቸው ንስሓ ገብተው የተተወላቸው አሉ። እኛም ንስሓ ገብተን ጹመን ጸልየን ሰግደን በእውነት ኃጢአታችንን አስወግደን እነሆ የእግዚአብሔር ልጆች እንድንሆን አምላካችንን ይፍቀድልን። ሁልጊዜ በቤቱ ሁልጊዜ በቅድስና ሕይወት ሁልጊዜ እግዚአብሔርን በማምለክ እንድንኖር ማን ይፍቀድልን? ይመናል። እግዚአብሔር ይፍቀድልን። እኛ በደለች በደለኞች ነን። እኛ ኃጢአተኞች ነን። እግዚአብሔር ግን ኃጢአታችን አልቆጠረብንም፣ ስሙ የተመሰገነ። እልል ብላችሁ እግዚአብሔርን አመስግኑ። በእውነት እኛ እኮ አናቅም። አልኋችሁ እኮ እኛ መልካም መስሎን ኃጢአት እንሰራለን። አናቅማ። ነገር ግን እያወቅን ደግሞ የምንሰራውን ኃጢአት በያ አይምሮ አይደለ? በያ አይምሮ። አዎ፣ በማወቁ ባለማወቅም የምንሰራው ኃጢአት አለ። እያወቅን የምንሰራው ኃጢአት የታወቀ ነው። እያወቅን የምንሰራው ሳናውቅ የምንሰራው ኃጢአት አለ። እያወቅን የምንሰራው ኃጢአት በጣም በጣም በጣም ቀላል ነገር ነው። የምናውቀው በቤታችን ያለ ሁሌም ያለ ማለት። አዎ ኃጢአታችንን ኃጢአታችንን የምናስወግደው እነሆ በቤቱ ተገኝተን ንስሓ ገብተን ነውና ንስሓ እንድንገባ አምላካችን ፈቃድ ይሆንልን። ቅድም በዚህ በተወነበበው ወንጌል በቅዱስ ሉቃስ ወንጌል ምዕራፍ 18 ቁጥር 18፣ ቅድም በጌዝ ነው የተነበበው። ስለ አንድ ቸር ሰው ነበር የተነገረው። አንድ ወጣት መጣና አምላካችን ቀረብ ብሎ አንድ ነገር ጠየቀው ይላል። የዘላለም ዘላለም ህይወትን ወርስ ዘንድ ምን ላድርግ ብሎ ጠየቀው። ማንን? እግዚአብሔርን አምላኩን ጠየቀው። ይህንን ሲለው ምንድን ነው ያለው? እናትና አባትክን አክብር አለው አው እናትና አባትህን አክብር። አይተዘሙ አትዘም በዝሙት አትኖር በዝሙት እንዳትሰራ። አው ምንድን አለው? አትስርቅ ኢትስርቅ አትስርቅ አለው። እነዚህንማ ከልጅነት የጀመረ ጠብቄ ነው የመጣሁት አለው። ለማን ለእግዚአብሔር ነው ጠብቄ ነው የመጣሁት፣ በደል የለብኝም። እነዚህን ጠብቄ ነው በል እንግዳውስ አንዲት ነገር አሐቲ ተርፈተከ አንዲት ቀርተሃለች አለው። አንዲት ቀርተሃለች አለው። አንዲት ቀርታ አለች። እርሱም ያለውን ሁሉ ሽጠህ ምን ብለህ አተሎ ወደ እኔ ናቶሎ አለ። ሁሉን ሽጠህ የሚገርማችሁ ነገር ስለዚህ ሁሉን ሽጠህ ና ተከተለኝ አለ። ከዛም በኋላ ሀብታም ያወጣት ገንዘብ አለው፣ ንብረት አለው፣ ብዙ ገንዘብ አለው። ነገር ግን ሽጦ ወደ ክርስቶስ ለመምጣት ተቸገረ። አሰበ፣ በጣም ተጨነቀ። ምክንያቱ ገንዘቡ አብዛት ነበረውና ይላል። ስለዚህ ገንዘብ እኮ ወደ ፅርቅም ጎዳና እንዳንሄድ አንዳንድ ጊዜ ይከለክላል። አንዳንድ ጊዜ ለመንፈሳዊ ስናውለው መንፈሳዊ ሆኖ እናገኘዋለን። ገንዘብ አንዳንድ ጊዜ ደግሞ እኛንም አጥፍቶን እኛንም ይበላናል ማለት ነው። ገንዘብ እኛን ሁሉ ሊበላን ይችላል፣ ሊያጠፋን ይችላል። ሰዎች ገንዘብ አላቸው ብለው ቀጥቅጠው ደብድበው ሊገሉን ይችላሉ። አንዳንድ ጊዜ ደግሞ አዎ ገንዘቡ ለፅርቅ ሆኖ ሰዎችን የተቸገሩትን ረድተንበት ቤተ ክርስቲያንን አንጸንበት አ ሁሉን መልካሙን ነገር ሁሉ አድርገንበት እንሆ ያልፋል ማለት ነው። ገንዘብ አንዳንድ ጊዜ ደግሞ ለኃጢአት ይሆናል ማለት ነው። አው ለኃጢአት ሳይሆን ለጽርቅ እንድንሰራ ይፍቀድልን። እና ይሄ ወጣት ግን የሚገርማችሁ ነገር ይሄን ለተነገረው አው በኋላ ግን ክርስቶስን መከተል ደከም አቃተው። ምክንያቱ ክርስቶስም እንደው ሀብታም ወይም ባለጸጋ ወደ መንግስተ ሰማያት ከሚገባ አዎ፣ በመርፌ ቀዳዳ ግመል ቢያልፍ ይቀላል ብሎ ይህንን ምሳሌ የተነገረበት ቅድም ከተነበበው ላይ ነው። እና እኔ ግን የምላችሁ እኔ ግን አሁንም የማስተላልፈው መልእክቱን ምንድን ነው ያልኳችሁ? እነሆ ኃጢአቱ ያልተቆጠረበት እሱ ምንድን ነው? እሱ ምንድን ነው? ይመናል ምስኩን ነው። እስኪ ከተቀመጣችሁበት ተነሱ እናቶቼ፣ አላችሁ ቅድስና ህይወት ያኑረን። ህይወታችንን እንዲስተካከል ያደርግልን አምላካችንን፣ ኃጢአታችንን በደላችንን የማይቆጥርብን ሁልጊዜ በቀን በቀን የሚያኖረን የሚጠብቀን፣ የማያንቀላፋው፣ የማይደክመው ያው እግዚአብሔር አምላካችን ስሙ የተመሰገነ ይሆንልን። እግዚአብሔር በደላችንን አይቁጠርብን። በእውነት በደላችንን አይቁጠርብን። እኛ በደለኞችንን ነን፣ ኃጢአተኞችንን። በአንድም በሌላ ኃጢአት እየሰራን ነው ኃጢአት እየበደልን በእውነት እግዚአብሔር በደላችንን ያስወግድልን፣ በንሳ በጸሎት እግዚአብሔርን በማመን አጽንቶ ያኖረን። በእውነት ይህን ነው የሚላችሁና፣ እግዚአብሔር ቸር ነው። እግዚአብሔር ቸርነቱ ብዙ ስለሆነ የሰበሰበን አንድ ምክንያት አለው። አንድ ምክንያት አለው። ስለዚህ ሁላችንም የሰበሰበን በዚህ በቤቱ ያቆመን ልውል አምላካችን ስሙ የተመሰገነ ይሁንልን። ኃጢአታችን አምላካችን አይኩታ በደላችንን፣ ኃጢአታችን የሰራነውን ሁሉ በልቦናችን በማወቅም ባለማወቅም የሰራነውን ኃጢአት ማነው? ይቅር ይበለል? እግዚአብሔር ይቅር ይበለል። ማን ነው ይቅር ባይ? እግዚአብሔር ነው ይቅር የሚለውና እኛ ደግሞ የበደሉን ይቅር ስንል አምላካችንን ደግሞ ስንጠይቀው በድለናል፣ እባክህ ይቅር በለን ስንለው እርሱ ቀድሞ ገና ከልቦናችን ሳይወጣ ይቅር ይለናል። እስኪ ሁላችሁም በአንደበታችሁ አባታችን ሆይ በሉ እስኪ